በኋላ ይኸውላችሁ እኔ ይህን ኢየሱስን ይኸውላችሁ እዚህ ጋር ነች ያለችሁ እናትና ልጁ። አሁን እኔ እንደዚህ ነኝ፣ አለቀ፣ ጨርሻለሁ። እንዳትመጡ እንዳትመጡ፣ እኔ ከእናት ውጪ የትም እንደማልሄድ ራሷ በህልሜ መጣ፣ ያ እኔ እናትሽ ነኝ፣ አዳምጪን ብላ ተቆጥታለች። ስለዚህ ቻው፣ እንዳትመጡ። ኔ ጋር ነገርኩኝ። ለእናንተ የሚታያችሁ ለእኔ አይታየኝም፣ እግዚአብሔር ምስክር ይሉ እኔ እንደዚህ አይነት ጨዋታ አልፈልግም። ናይ ቁጭ ብለሽ ተነሽ የለም። እኔ እሷ ልጅ ናት። በ14 ዓመቷ ነው የወለደችኝ፣ በ14 ዓመቷ ነው የወለደችኝ። እና አሁን የኔ ልጅና የኔ ወንድም ባይዞ እኩያሞች ናቸው። እኩል ነው የወለድነው፣ የመጀመሪያ ልጅና የእሷ ልጅ የኔ ወንድም ማለት እና ከአባቴ ጋር ተፋታ ረዥም ጊዜ ሳላየው ከእሷ ጋር ያደኩት እና የሆነ ጊዜ ላይ ልጅ አባቱን እንደሚፈልግ ልክ እንደዛ እኔም አባቴን መፈለግ ጀምር አባቴን መፈለግ ጀምር እና እንደ ድል ሆኖ ምናልባት ሁለት ቀን ሶስት ቀን ብቀድም መልካም ነበር። እንደ ድል ሆኖ ግን የደረስኩት ድንኳን ላይ ነበር፣ ድንኳን ላይ ነበር። በህይወት አልደረስኩበት እና በጌታ አይደለሁም፣ ዱርዬ ነኝ። የአዲስ አበባ ልጅ ታውቃላችሁ፣ እንኳን እንደዚህ አይነት ምክንያት አግኝተው በጣም ልቤ የተሰበረ በትንሹ እድሜ ዱርዬነት ውስጥ ገባሁ። ከቃልቲ እስከ ሸዋሮቢት በወንብድና የታሰርኩባቸው እስር ቤቶች ናቸው። እነዚህ ንቅሳቶች የዛ ምሳሌ እንዲሆኑ እግዚአብሔር ለምስክርነት ያስቀመጣቸው ናቸው እና የለን እና ብዙ ጊዜ ይደብረኛል እና መደበርና ማዘን ያቆምኩት መቼ እንደሆነ ታውቃለህ? በጌታ ሆንኩኝና እንደዚህ ገለጥ ሳረግ አንድ ጥቅስ አገኘውን እና የከፈትኩት አንደኛ ዮሐንስ መልእክት ምዕራፍ 3 ቁጥር አንድ ላይ ነው። እና እንደዚህ ይላል የእግዚአብሔር ልጆች ተብለን እንድንጠራ እግዚአብሔር እንዴት ያለውን ፍቅር እንደሰጠን ዩ እንዲሁም ነን ይል ይሄ አባት፣ ደክማችሁ ዝላችሁ፣ እሱም ፍለጋ የሆነ ቀን ልክ እኔ አባቴን ፍለጋ የሆነ ቦታ እንደሄድኩ ልክ እንደዛ ወደ ሰማዩ አባታችሁ ዘወር ያላችሁ ቀን እሱ ሞቶ ድንኳን የሚጠብቃችሁ አባት አይደለም እሱ ሞትን ያሸነፈ አባት ነው። እሱ ዘላለማዊ አባት ነው። እሱ የኔና የእናንተ መምጣት ከደጅ ቆሞ የሚጠባበቅ አባት ነው። ድንቅ አባት ነው። በጣም ድንቅ አባት ነው እና የሆነ ጊዜ ከቤት ወጥቼም ስለነበረ በጌታ ሆኜ እና ስደት ላይ ነው ያለሁት። ስደት ላይ ሚስ በጌታ በመሆኔ ምክንያት ተሰድጄ ማለት ነው እና አንዳንድ ሰዎች የኔ እናትኮ እንዲህ አርጎ አስተማረችኝ የኔ አባት እንደዚህ አድርጎ አስተማረኝ የሚሉ በጣም ብዙ ነገር ያወራሉ። እኔ ግን አላዝንም፣ ምክንያቱም አሁን ከራሚ አባት ጋር ተጠግቻለሁ፣ የማይሞት አባት ጋር ተጠግቻለሁ። እንደው እጽፋለሁ። አንድ ጊዜ እንደ መዝሙር አርጌ ግጥም ጻፍኩኝ። ምን ይላል መሰለ እና እናቴ እኮ መሬ ሸጣ እንደዚህ አስተማረችኝ፣ እናቴ እንትን ሸጣ ባጃጅ ገዛችልኝ ልኝ የሚሉ በጀማው መሃል መሀል ይወራልና፣ እንደዚህ አልኩኝ የሚያደርገው ጠፍቶት ዝምታን አይመርጥም። ከኔ አይሸሸግ አወይ ልጅ ብሎ ለጥያቄ መልስ መሬቱን አይሸጥ እስራት ለመፍታት ጠበቃና አይቀጥርም፣ ፍርድ ቤት አይቆምም። ብቻ እንዲህ ያደርጋል፣ ድምፁን ልኮ መልስ ይሰጣል። አገር የእኔት አባት አለሽ ወላጆች የሌላችሁ በዚሁ የምሥራች ወላጅ አላችሁ። ያውም ወላጅ እንደሌላቸው ሕፃናት ልጆች አልተዋችሁም፣ ያለ ድንቅ ወላጅ አለን። ይሄ ጌታ እንደዚሁ ይወደናል። እንደዚህ ይወደናል። ዓለም በልጁ እንዲድን ነው እንጂ በዓለም እንዲፈድ እግዚአብሔር ወደ ዓለም አላከውምና በእርሱ በሚያምን አይፈረድበትም። አይፈረድበትም በማ በእርሱ በሚያምን እሺ። እንዲህ አሁን ን አይፈረድብኝ ማው ለዛ ነው ጴንቴ አንገቱን ቀና ብሎ ደረቱን ነፋ አድርጎ እኔ አይፈረድብኝም የዘላለ አግኝቻለሁ የሚለው ብራዘር፣ የሆነ ሞቲቬሽናል ስፒከር እየሰማ ሞቲቬት እያደረገ እንዳይመስል መጽሐፍ ነው የሚለው። ዓለም በልጁ እንዲድን ነው እንጂ በዓለም እንዲፈርድ እግዚአብሔር ወደ ዓለም አላከውም እና ከዛስ በእርሱ በሚያምን አይፈረድበት። በእርሱ ታምናላችሁ አይፈረድባችሁማ። የሆንሻ በእርሱ ታምናለህ አይፈረድብህም። አይፈረድብህም አይፈረድብምበማንም የማይፈረድበት በእሱ በሚያምን በአንድያ ልጁ። ከዚስ በማን ነው የሚፈረድበት ደግሞ ብለን ስንጠይቀው እንደዚህ ይለናል። በማያምን ግን በማያምን ግን በአንዱ በእግዚአብሔር ልጅ ስም ስላላመነ መቼ ተፈርዶበታል አለ። ናው ራይት ናው አሁን ተፈርዶበታል፣ አሁን ተፈርዶበታል። የመዳንም የማምለጥም ቀን አሁን፣ ምክንያቱም የፍርድም ሰዓት አሁን ስለሆነ ስለዚህ በጣም ብዙ እህትና ወንድሞች ያላችሁ ዛሬ እንድትድኑ ጥሪ ነው ማደርግላችሁ። ይወዳችኋል። ብዙ ጎሜሮች አላችሁ። ዛሬ ጭራሽ እግዚአብሔርን ክዳችሁ ወደ ኃጢአት የተመለሳችሁ መወደዳችሁ ንቃችሁ ወደ ኃጢአት የተመለሳችሁ ጎሜሮች፣ ዛሬ ለእናንተ ጥሪ አለ፣ ጥሪ አለ፣ ጥሪ አለ። ያቺ የቅድሟ መዝሙር ልበለላችሁና ጨርሳለሁ። ለዮን ይሰጠዋል። የሚጠይቀኝ ምስክርነት ካለ መሰክርላችኋል ነፍስ እስከ መስጠት ድረስ በዘላለም መውደድ ወዶኛል፣ በዘላለም መውደድ ወዶኛል። ፍቅሮ ይቀንሳል ብዬ አልሰጋም፣ በዚህ ደስ ይለኛል፣ አልሰጋም፣ በዚህ ደስ ይለኛል ለዘላለም ነው ለዘላለም ነው። ሲወድ ጌታ እስከ መስቀል ነው። ሲወድ ጌታ ላይ ጠላ ነው። ዛሬን ይዞ ነገን አይለቀኝ ሂድ ብሎ አያባረረኝ ያለ ስጋት ኖራለሁ በቤቱ ተሸክሞኝ በሰፊው ትግስቱ። ትናንትና ሌባ ሆኜ በአደገኛ ወንብድና ምብድና ለመጨረሻ ጊዜ ስታሰር ሸዋሮቢት ዞን አንድ ነበር የታሰርኩት እና ታስሬ፣ በውንብድና በሌብነት ነው የገባሁት። እስሬን ጨርሼ እዛ ፀጉር ሙያ ተምሬ አመክሮ እንዲኖረኝ አመክሮ ነበረኝ። ስወጣ በሌብነት ነበር የገባሁት። ስወጣ የታራሚዎችን ልብስ ሰርቄ ነው የወጣሁት። ሰርቆ የገባው ሰውዬ በስርቆት ተመርቆ ወጣ። ሰ ከአንተ ምን አለበት? ምን ትዝ እንዳለኝ ታውቃለህ? አም ሶሪ ቱ ላፍ። አሜሪካ ሀገር ኒውስ ላይ ነው፣ በዜና በስነ ስርዓት። የሆነ ሰው ልጇን ገደለ፣ የሴትዮዋን ማለት ነው። ልጇን ገድሎ ይቅርብ እያለው ብላው እንትን እየሄደች ተጠይቋለች፣ ል ታ እስር ቤት ማለት ነው፣ እየሄደች ተጠይቀውና፣ ከዛ በኋላ ጊዜውን ጨርሶ ይፈታል። ሲፈታ ምን ታደርገዋለች? ቱ ቤድሩም ና

በጣም የረካውበትና ሞር እንድጠነክር የሚያደርግ ነው ምጠራችሁ ወንድምናቶቼ በሙሉ በእውነት በወንጌል እንድጠነክር የሚያደርግ ነገሮች ነው። ልቤ ውስጥ አስቀምጣችሁ የምትሄዱት ክብሩን ጌታ ይውሰደው። እውነቴን ነው የምናገረው። ዛሬ የተናገርከው ንግግር ብዙዎቹን እራሳችን እንድንመለከት ያደረገን ነው። ውስጥ ያለው ክርስቶስ በቃ አቻ የሌለው ነው። በጣም የተደሰትኩበት ህይወቴን ሙሉ የማገለግለው ኢየሱስን አግኝቻለሁ ነኝ። ክብሩን እሱ ይውሰድ። ውስጥ ያለው ነገር በጣም እውነትም ፈላጊ ነኝ እኔ እውነትን ካለ ብዙ ጊዜ ለእውነት ስቆም ብዙ ሰው ያገኛል። በምንም ነገር ውስጥ ብቻዬን ልቀር አደርጋለሁ። ዋናውን ሰጥቶኛል። በቃ እንደ ሳውል አሳዳጅ የነበርኩትን ክርስቶስን ሲሰጠኝ በዛው ገብቼበታለሁና በጣም ህይወቱ እያስደሰተኝ ያለ ነገር ነው። ያንተን እስኪ አሁን ከጠላ ቤት ነው ጌታ ያወጣኝ ያልከው ነገር አለ ብዙ ሰው የሚጠይቀው ነገር ነው። ኮፒ ሊንክ ለምታደርጉ ታፕታፕ ለምታደርጉ ክበሩልኝ። አንድ ሚሊዮን ልንገባ ነው። ሁለት ነጥብ ስድስት ሺ ሰው አለ ሙሉ ያየውን ከውጭ ሆኖ የሚያየውን ደግሞ ልንገራችሁ፣ ሀምሳ ሶስት ሺ አራት መቶ ሰው አይቶታል፣ እያየ ነው። ተባረኩልኝ። ምንድን ነው ይሄን ወንጌል ነው። ከመጽሐፍ ቅዱስ ውጭ ጴንጤን አምጣ ብትለው አያመጣልም። የሚያውቀውም ነገር የለም፣ ማወቅም አይፈልግም። መጽሐፍ ቅዱሳዊ በሆነ ነገር ነው መቀደስ የምንፈልገው። እግዚአብሔር የሰጠን ማርና ወተት መጽሐፍ ቅዱስ ስለሆነ። ስለዚህ አንተ ከዛ ህይወት እንዴት ልትወጣ? ከጠላ ቤት ነው ያልከኝ። እኔ ያገኘኝ በአቡነ ገብርኤል ግልጽ፣ ማንም የሚያውቀው ነው። እኔ ጌታ ያገኘኝ በአቡነ ገብርኤል፣ እውነቱን ልናገር፣ ሁሌ የምምለው ነው። እሳቸውን ሁልጊዜ በህይወቴ መጸሌላቸው አባቴ ናቸው። አቡነ ገብርኤል ጌታን እንዳገኝ አድርገውኛል። ፕሮቴስታንት አይደል። ማንም ሰብቆኝ አይደለም። አባታችን የዓለም ጌታ ኢየሱስ ነው ሲባል ሲዘነዘርባቸው፣ የቁም እስረኛ ሲሆኑ ለኢየሱስ እቆማለሁ በቃ እሳቸው ናቸው እኔ ነው ያደረጉኝ። እና እኔ ይሄ ከድሮም የምነግርህ አንድ ነገር በህይወት የምጠላው ነገር፣ ተራ ቦታ መርመጥበት አልወድም። ውድም ባህሪ ያለ በጣም ነው የምጠለው። ጠላ ቤት፣ አረቄ ቤት፣ ምን ቤት በጣም የምጠየፈው ማንነቴ ነው ዳስሜ አነቨር ላይክድ ት ልጆኜ እኔ ክላስ ወዳለሁ ጥሎቤ ምንም ሳይኖረኝ ኪሴ ሀምሳ ሳንቲ ወይም አንድ ብርዤ ካፌ ነው ሄለን ካፌ ይባላል። እኛ ስፍር ልደታ እዛ ላይ ጽድት ብዬ ዱቅ ብዬ ነው ምታገኘኝ። ሻይ ሞት አለው። ጠላ ቤት ማየትም አልፈልግ። እርምጥምጥ የሚገባበት ቤት፣ ጠጅ ቤት፣ አረቂ ቤት ይህ ነው ከድሮም አልውድም። በጣም ነው መጣላ ምንም ነገር ባይኖረኝ ዩኬን ቴል ፋይቭ ስታር ሆቴል ታገኝኛለን። የሻይ እኮ ነው ያለኝ አሮንኬ የሻይ ዜ ዱቅ ብዬ ጥድት ብዬ የማገኛቸው ሰዎች በጣም የቢዝነስ ሰዎች ናቸው። ምናምን ምናምን ከድሮም ይህ አይነት ባህር ያለኝ እኔ እግዚአብሔር እግዚአብሔር የባረከልኝ ትንሽ ነገር አልወድም። ለምን አበሊቭ እንደስ በባሊ ውሃ ቀርተ በአስር ሳንቴ በሀያ ሳንቴ ይቀዳ ነበር ኢትዮጵያ አንድ አርምን በውሃ በባህር ላይ ሙሉ ዝቀት ሄዳለህ። ዩኬን ጎሩ ስሞር የታሸገች አንዷ ውሃ ሁለት ብር ወይም ሶስት ብር ይሸጥልህ ነበር። ትልልቅ ሆቴል ስትገባ ሀያ ብር ሰላሳ አርባ ብር ይሸጣል። ኢንዲፔንድስ ኦን ቫሊዩ የት እንደምትውል ሰውም፣ ሊያከብርህ የሚችለው ሰውም ለአንተ ትልቅ ቫሊዩ የሚኖረው በአዋዋል ነው። አብርሌቭ እንዳያል ስለዚህ፣ ውሎዌ ሁልጊዜ ውሎዌ የእኔ የጸዳ ቦታ

ከቢዝነስ ሰዎች ጋር ሂገርብ የሚሌነ ባቶን እንኳን ሚሊየነር ትሆናለህ ውሎ ነው። አበሻ ውሎው ሌላ የሚያወራው ሌላ ሆኖ ነው የምታገኘው። ይጋር ዎክ ቶክ ትልቁ ፕሮብለም በአበሻ። እኔ በጣም የሚያስቁኝ የሆኑ ሴቶች የሆነ ጊዜ ላይ ሺሻ ቤት አየኋቸው እየጨፈሩ፣ እየደነሱ፣ እየሰከሩ እና ደህና ወንድ የለም እኮ ብለው ሲያወሩ ሰው አር ዩ ምን እያደረግሽ ነው? ጨዋው እንድዛ ቦታ የሚመጣው ምን ሊያደርግ? ከነሽሻሽ ከነ ፓሪ እየጨፈርሽ በቁምጣ ወጥተሽ ያዙ ይልቀቆኝ እያልሽ ጨዋው እንድትፈልግ ያለሽ መቼ? አንቺ ጨዋውንሽና ብዙ ጊዜ ያለው ችግር ይሄ ነው። ውሏችን ሌላ፣ የምንፈልገው ሌላ ሆኖ ባበሻ ተገኝቷል። በጣም ትልቁ ፌሎሪቲ ባበሻ የምታየው ውሎ ሌላ ነው፣ ፍላጎት ሌላ አሁንም ያን ነው ማለት የምፈልገውና ወደ አንተ ልመለስ። እንዴት ጌታ ኢየሱስ ክርስቶስ አንተን ከጠላ ቤት ሊያወጣህ ቻለ? እንዴትስ እዛ ልትኖር ቻልክበት? ላይፍ እንዴት ጌት ሊመጣ ቻለ? እሱን ዘግበኝ ስ ብራተር ኮፒሊንክ ለምታረጉ ታብታብ ለምታረጉ ወገኖቼ በኢየሱስ ፍቅር ለአበዳችሁ፣ እኔ እየጦስኩ ነው እያቆዘኝ ነው፣ ፈጣሪ ምስክሬ ተናግር የምጨርሰው ነገር አይደለም። የሆነ አዲስ ፓስተር የሚሉት ነገር አለ አዲስ ነፍሴን አላቅም አል ይህም ፍቅር ዮኒሻ ልክ ጌታን ስትቀበል ሰካራም፣ ሌባ፣ ተደባዳቢ አትባል። ሰዎች ሙድ ሲይዙ በራሱ ፓስተር እያሉ ነው ሙድ ሚይዙ። ባይግር እሱ ነው ደስ ያለኝ እኮ የሚገርም ያለው ፍቅር ይህን ያህል ማጣት እየተቆጫውበት ምን አለ ቀድሜ ባወቅሁ። ይውላ ስድቦች ይውላ ያጣት መንገዶች አልሄድም ነበር። ሰዎች ሲነግሩ ነው እላለሁ፣ አላግጥ ነበር። ገባ ደግሞም ኃይለኛም ስለሆንኩኝ ሰው ደፍሮን ልስበክ ለስበከ ሚል አይመጣ ሚሰብከኝ ይል። ለዩኒ እንጸልይለት ይላሉ እነ ፍራውል ወንድሞቼ፣ እነ ባሕሩ እነ ገባ ነብይት ብርቱካን እንጸልይል ነው ሚል አስበሃለሁ። በጸሎቴ የሚያስቡኝ ወንድሞች እህቶች አሉ ደፍሮ ግን የሚናገረኝ የለም። ጓነኛ ታውቃለህ መቼም እና እኔ በደንብ ነው የምረዳው። እና እሱ እሱ ግን ፈቅዶ ስላገኘኝ ጌታ ጌታ ስላገኘኝ በጣም ደስተኛ ነኝ። እና በጣም ፍቅሩ ያሰክራል። እውነቴን ነው ምል፣ ያሳብዳል ምል፣ እኔ ቃላት የለኝ ነገር ሁላ ሳጠነጥን የምውለው በቃ ስለ ኢየሱስ ነው፣ ስለ ኢየሱስ ነው፣ ስለ ፍቅሩ። እኔን እንዴት ሊመርጥ ቻለ? እንዴት ፈለገኝ? እንዴት እንደኔ አይነቱን ተራ ሰው ተሳዳቢ ተሳዳጅ ምን እንዴት ፈለገኝ እያል ሁልጊዜ ጥያቄ ሆነብኝ። እና ክብሩን ይውሰድ ወደ አንተ ልመለስ አባት። እንግዲህ የጎሜርና የሆሴ ታሪክ ከሰማችሁ እሱ ነው። ይህን ታሪክ በጣም ብዙ ወጣቶች ሚነካ ታሪክ ነው። ረዥም ነው እና በነገራችን ላይ መልካም ወጣት ላይ ነው ማገለግለው ሆኔሻ አዲስ ኪዳን ካነት ቤተክርስቲያን አገልጋይ ነኝ። በዮኒ አገልግሎት ነው። እኔ እንደዚህ ወደ አገልግሎት የመጣት ሁለት ሺህ ዘጠኝ መልካም መጣት ማለት ነው። እቺን በደንብ ተናገራት። ብዙ ብዙ ህይወታቸው የተቀየረ ሰዎች አሉ። ስማ እኔ ልሽዋለሁ። ዮኒ ወዳጅ ነበር፣ የሆነ ጊዜ መቆማ ማስቀመጫ አሳጠችዋል። እሱ ብዙ ሰው ስለሚልሰው ይቅር በለኝ ምን ያላስኩታለ። አባቴ ቀጥልልኝ እሱም ለሰው ይበዛል እና ጠንከር ያለ ነው። እኔ ሆን ምቀልጥ ነው ይመስለኝ ይህ ሳይ ማወራቸው ነገሮች ወጣቶችንም ስለማገለግል እንግባባለን። አንዳንድ ቃላቶች የምጠቀመው ለዛ ነው። እና ደግሞ አውዳዊ ነው ንግግር ይ መጽሐፍ ቅዱስ ለሰዎች ነው የተጻፉ። እግዚአብሔር እኮ ለሰዎች በሰዎች ነው የሰጠው። ለምሳሌ አሁን እኛ ሀገር ቢሆን ሲተረጉሙትም እንደዛ ነው ያሉት። ጌታ ኢየሱስ እንጀራ አላበዛም እንጀራ የት ነው? እስራኤላዊ ግን ለእኛ እንዲገባን እንጀራ ተባለ እንጂ የነሱ ቂጣ ነበር። ሰው ያለ እንጀራ አይኖርም፣ ሰው በእግዚአብሔር ቃል ብቻ እንጂ